ጉንፋን ነው መሰለኝ፣ አሞኝ ነው ያደርኩት። እና የሁላችሁ እንደዚህ ንፍትፍት ብዬ ነው ያደርኩት። ኧረ በለው ኧረ በለው የሆነ ሰው ኧረ በለው! ወይ ኑ ግቡ እንጂ አባቴ። ኔትወርክ ኔትወርክ ይዟታል። ቀስቴ መትሳለች። ቀስቴ ሰዎች ቦቸራ እንደምን ሰላም ነው? ሰላም

ያለው ያሬድ ነች። ያ ያ ያን ደግሞ ላሳይሽ። ወይኔ የበላቸው ያሬድ የአንተ ስለሆነች ነው እንጂ እንደዚህ የምታሳየው ምን ራስን፣ ምን ማየት፣ ምን ኖርማል ነው ማለት ከዛ ሰዓት በኋላ ሄደ ነው ማን? ወይስ ጠዋት ነው የሄድከው? ከሰዓት በኋላ ወደ ማታ እመጣለሁ፣ ካልሆነ ግን ጠዋት በቃ መቼ? ለዛ ቁርስ ልበላ አላገናኘንም። እማትናፍቁኝ ለዚህ እኮ ነው። በጣም በጣም ይኸው እስር ይላል መሰሎችን አግኝተነዋ አብረን ነን አብረን ነን። ፋሚዬ ለማንኛውም ሰላም በልልኝ። ፋሚ ማዘሯንም ሁሉንም ፒስ በልልኝ። አምልቢዋለሁ ያያ እሑድ አለው አወጣው አውጣው ስሙን እያለ ነው። አዎ ሲሙን ማዘር ማዘረ ይደም እና ነው ከስቲ ተስተካከለልን እንዴ? ያያ ያያኳ ቁርስ ካርድ ምና አሪፍ የመብራት ካርድ ሞላና፣ እና አቡሽ ጋር ቤት ናቸው። የመብራት ካርድ የመብራት ካርድ እና ምናምን ገናውንማ ከሳት ደውዬላችሁ ያሬዳ አረይ ይመጣል ባክሬው ተሰልጣለ ጋስታን ሁላችሁ፣ አንተም ይመጭ። ከዛ አዝጋቾ ቻው በቃ ቦቺ አይሽ አባት እሺ ቻ ደውል ትመጣ አዳውልሽ ሳያቸው ከፍ ይላል መንፈሴ። ጋይሶች እንዴት ናችሁ? ፋሚሊያንስ ታብታብ ያረገን እስኪ በደንብ ታብታብ እናድርገው ጋይሶች ያው ዛሬ ማዘራባ ገጂ እዛኔ ያለሁት የሚገርማችሁ ነገር ፋሚሊያንስ፣ ጋይስ ኤቭሪቲንግ ሳክስ ጀስት ኬሪንግ በደንብ ታብታብ እያደረግን ፋሚሊ፣ በደንብ ታብታብ፣ በደንብ ገስት ኢስ ኦፊስ ወርኪንግ ማን ይላል። ደላለ እቺ ቦስታውሪ አንዶ ለኔ አባ ተመችታኛለች። እንደው ገበያዋን አንዳንድ ነገር ሳንገዛ በጠዋት አስወጣሃን እንጂ እንግዲህ፣ አሁን ተመለሱበት። ሮብዬ የኔ አባት፣ ቴንክ ዩ አልቱኮ። ክፍለ ሀገር እኮ አይደለም ምን አዲስ አበባ አቃቂቃ ልትይ በለው

ስንት ሰዓት? አንድ ሰዓት ከምናምን መሰለኝ። ስንት ሰዓት ድረስ ጊዜ አሁን? ኧረ ተው፣ እውነት ገና ቤት ቁርስ እራስ በልበል። ወል ወይዬ፣ ወይዬ 35 ደቂቃ ለኔ ብቻ ናታ። እና እንዬ? አዎ፣ ያን ታነዳድ እኮ 35 ደቂቃ እሷ መንገድ ለኔ ብቻ ናት።